ለምን? ወዴት ልንሄድ ነው? የሚለብሰው? ፍርድ ቤት ሄደን ተፈራርመን የጋብቻ ሰርተፍኬት እንቀበላለን ማለት ለምን? ነገ ሁሉም ሰው ባለበት የሰርጉ ቀን እንፈራረም። ቀድሞ ፍርድ ቤት ሄዶ መፈራረሙን ለምን አስፈለገ? እኔ መፈራረም የምፈልገው ዛሬ ነው። ለይሄን ልበሽ የሆነ ነገር ታደርጋለች ሀሳቧን ትቀይራለች ብለ ፈርተ ነው አይደል? ቆይ ስታስበው እናታን አሳልፌ የምሰጥ ይመስልሃል? ያንተንም ጭካኔ እያወኩ ከአንተ ጋር የምጣላስ ይመስልሃል? ፊት ለፊት የሴቶቹ ምን እንዳስደረካቸው አስታውሳለሁ። እኔ ምስሉ ነው የምልሽ፣ ከእኔ ጋር መጣላቱ አያዋጣሽም። አሁን ስምኝና ይሄንን ልብሽ የትም አልሄድም? ቤተሰቦች ባልተገኙበት አልፈራረም። አንተ እንዳልከው ናታን ለአንተ፣ ጽዮን ደግሞ ላይ እኔ የማኝ ሆነ መገኘት አለባቸው። ኧረ እባክሽ ታዲያ ወንድምሽ እና እናትሽስ፣ ምን ሆነ የምትውልሽ? ስለምንድን ነው የምታወራው? እኔ በህይወቴ እናትም ሆነ ወንድም ኖረኝ አያውቅም። ቆይ ቆይ አንጥቼ እስደፋብሽ ትነግሪያለሽ። ቤዝ እባክሽን እየቀለድኩ ነው በይኝ። ኤፍራታ ናታን ተያፊትን ልታገባው አይደለም አይደል? መጀመሪያም ገምቼ ነበር። አውቀሽ ነው የሰራሽው አይደል? ቆይ አንቺ እስከ መቼ ነው እንደዚህ እያስመሰልሽ የምትቆየው? እባክሽን ቤዝ፣ እውነቱን ንገሪኝ። ኤፍራታ ናታን ልታገባው። ድሮም እሷ ከእኔ በላይ አጥማጅ እንደሆነች አቅ ነበር። ማለት አጥማጅ ማለት ከኛ በላይ አብታም ልትሆን ነው። ለነገሩ ነገሩ ምን ከኛ በላይ ይላሉ? ከናንተ በላይ ልበል እንጂ። እኔ ማ እድሜ ላባትሽ፣ አንድም ንብረት በስሜ አልተወልኝም። እኔ አላምንም። ብቻ ያፌት ኤፍራታ ሊያገባ ስለሆነ እየቀናሽ እንዳይሆን አስበሽው። ከሱ ጋር ከተጋባሽ በኋላ እኮ እሱ የሆነ ነገር ቢሆን እንኳ ሁሉ ንብረት ወደ ሷ ነው የሚመጣው። ስሚ፣ ልጁ ደግሞ በጣም አብታም እንደሆነ ሰምቻለሁ። ግን ጀግና ናት። እንዴት ወጥ ምድር ውስጥ እንዳስገባችሁ ይገርማል። አንቺ እናቴ፣ እህ ብለው ከሰሙሽ ገና ብዙ ነው የምታወሪው። አንዴ ያፌት፣ አንዴ ገነት፣ አንዴ ፍራታ። እባክሽን፣ እኔ ደክሞኛል ማረፍ ፈልጋለሁ። ውጪልኝ። እና የገነትና የፍራታ እናትና ልጅ ማስዋጥልሽ ማለት ነው። ወይዘሮ ሉሊት እባክሽን መተኛት እንድትችል ትፈቅድልኝ። ጥዬ የምር በጣም ቆንጆ ልሻል። ግን እናንተ ልጆች ምንም አላማራችሁኝም። እንዴት ነው የአፌት ባዘጋጀው ድግስ የምታገቡትን አዘጋጅታችሁ ነው እንዴ? የኔ ቆንጆ እህት በጣም አምሮብሻል። ቆይ እናንተ እስከዛሬ ቆንጆ አልነበርሽም እያላችሁ ነው? እውነት በጣም ትገርማላችሁ። የኔ ቆንጆ እህት ማን አባቱ ነው የኔ እህት ቆንጆ አይደለች? እንግዲህ የሚችል ምድር ካሉ ቆንጃጅ ሴቶች ሁሉ ትበርጫለች። ምን ነው እኛም እንደዚህ የሚያሞግሰን ወንድምንፈልግ እንዴ? በጣም ይገርማል። ግን እኮ ብዙም ልዩነት የለንም። አንቺ ታለሽ፣ እኔ ደግሞ እንድማለኝ፣ አለቀ። በቃ በቃ፣ እየረፈደ ስለሆነ አንቺ የሆነን ሰው ለማዳን ስትይ ልታገቢ ነው፣ እኔ ደግሞ ሴቶቹን ለማዳን ስል እነሱ ጋር ልገባ ነው ልዩነቱ ደግሞ አንቺ ብቻሽን ነው እየታገልሽ ያለሽው። እኔ በዙሪያዬ በጣም ብዙ ሰዎች አሉ። መሆን ስላለበት ነው። እባክሽ፣ አንቺ ግን እራስሽን ጠብቂ። ይህን ጊዜ እንደምናልፈው እና እንደማትርፋችሁ ቃል እገባለሁ። እንኳን ደስ አለሽ። እሺ በቃ ምንድን ነው ለይህት አለችብኝ? በሰርግሽ ቀን እንደዚህ መሸፋፈን እንደዚህ መልበስ ነው ልማደርግ። አንቺ በሰላም የመጣሽው፣ እኔ ማታ ሲደብረኝ እኮ ወደ ላይ የወጣው እያለ እና አለቃ ሲወጣልኝ ውሀቸውና ብቻሽን ትሆኛለሽ ይደብርሻል፣ ብዬሽ ነው የመጣሁት። ስላሰብሽልኝ አመሰግናለሁ። እንዳትናገች ምንም እና እጭል እና አመሰግናለን። እንኳን ደስ አለህ። በጣም ደግሞታል። ከንፈሩ ራሱ በጣም ደርጓል። እና ከመውደቁ በፊት ይሄንን አንተ እንደሰጠኸው አድርገህ ተሰጥቷል።

ሰባችሁ ከልብ አመሰግናለሁ። በዛ ላይ ደግሞ ከአንተ ርቄ የሄድን አልከኝ፣ አለች እንደ እሱማ መክትሽ። ግን እኔ ርቀሽ ስትሄጂ ደስ አይለኝም፣ እንዳትጠቀኝ። እኔ ብቻዬን ነው መሄድ የምፈልገው። በዛ ላይ ደግሞ ተመለስ ስትዪኝም አልፈልግም። እስካሁን ተናደሽብኛል? እሺ በጣም ቅር እኔ እኮ አውቄ ያደረኩት ነገር አይደለም። በዛ ላይ ደግሞ በህይወት ውስጥ ምንም አይነት ሴት የለችም እና እኔ ምን አገባኝ? እኔ እኮ አብሬ የሆንኩት ቤተሰቦቻችን ፍቅረኛሞች ናቸው ስላሉኝ እንጂ አፍቅሬ እኮ ወይም ደግሞ ለአንተ ቦታ ኖሮኝ አይደለም አብሬ የሆንኩት ላይ ደግሞ እኔ የሰው ልጅ በፍቅር ሲጎዳም ሆነ ሲገፋ ማየት ስለም ስለማልፈልግ ነው። እሱስ ልክ ነሽ። ለእኔማ ምንም አይነት ስሜት ከሌለሽ ስለዚህ እውነታውን ብነግርሽ አትጎጂም ማለት ነው። የምን እውነታ? እንግዲህ ሁነታው ያው ቅድም ሄድኩበት ያልኩሽ ቦታ እውነቴን ሄጄ ነበረ። ያው ብዙም አልቆየሁም፣ አንድ ለሶስት ደቂቃ ያክል ቆየሁ እና እንዳግብቃት ስመጣ እንደ ቀልድ ነው ምናምን ብለን አውራ ሜጠታንሽ እንዳትጎጂ አንተን የተሰኛ አሻንጉሊት ማለት የሚመስልህ ትሰማኛለህ? በሕይወት ውስጥ ሌላ ሴት ትኖርና አንተንም እሷንም እገላችኋለሁ። እሺ ምን ታደርጊ ነው? ምን እንደማደርግ እኮ ማየት ነው። አስቂ በእናትሽ ነው ሰው ድጋሚ እንደዚህ አይነት ቀልድ እንዳትቀልጡ። አሁን በቃ እቀናለሁ። አንተ ስለሌላ ሴት ስታስብም ሆነ ስታወራ መስማት አልፈልግም። እና ታፈቅረኛለች ማለት ነው? አላቅም።